ሰላም ጥና ስጥልኝ እንደምናቸው ናቸው ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ የምሰራው ፈጠን ያለ የጾም ፒዛ ነው። በቀላሉ በአጭር ሰዓት ውስጥ በአንድ ሰዓት ባልሞላ ጊዜ ውስጥ የሚደርስ የጾም ፒዛ ነው። ወደ ስራው እንሂድ። የፒዛውን ሊጥ ለመስራት የሚያስፈልጉን ነገሮች አንድ የሻይ ማንኪያ ስኳር፣ ግማሽ የሻይ ማንኪያ ጨው፣ አንድ የሻይ ማንኪያ የዳቦ እርሾው፣ አንድ ኩባያ የዳቦ ዱቄት አንድ የሾርባ ማንኪያ የወይራ ዘይት ወይም የአትክልት ዘይት፣ ለስለስ ብሎ ሞቅ ያለ ውሃ፣ የማይቃጥል ለማብኪያ እንዳስፈላጊነቱ። ሊጣችንን ነው መጀመሪያ የምናዘጋጀው። እርሾውን ስኳሩን ጨውንና ዘይቱን ከዱቄቱ ጋር አንድ ላይ አርገን ውሀ ጠብ እያደረግን ነው የምናቦካው። በጣምም እንዳይቀጥንብን በጣምም እንዳይደርቅብን ያስፈልጋል። በጣም ትንሽ ረጠብ ካለ ዱቄት በተን እያደረግን፣ ደረቅ ካለ ደግሞ ትንሽ በትንሽ ውሀ ጠብ እያደረግን እናቦካለን ማለት ነው ሊጣችንን አብኩተን ስንጨርስ እንዲህ ልስ ልስ ያለ ያልደረቀም ወይም ደግሞ በጣም ያላላ ሊጥ ይሆንላል ማለት ነው። ከዚህ በኋላ ምንድን ነው የምናደርገው? ሳህናችንና ሊጣችንን በዘይት ትንሽ ቀባቀባ አርገን እንዳይደርቅብን ሸፈና አርገን እናስቀምጠዋለን የፒዛውን ሶስ እስክንሰራ ማለት ነው። የቲማቲም እና የነጭ ሽንኩርት ሶስ ነው የምሰራው ዛሬ ለፒዛ እናንተ የፈለጋችሁት ደስ ያላችሁን ለጣዕማችሁ የሚመቻችሁን መስራት ትችላላችሁ ያ ሶሱን ለመስራት አመጣጠን እናንተ ደስ ያላችሁን መጠቀም ትችላላችሁ እኔ ግን የምጠቀመው አሁን ነጭ ሽንኩርት ሁለት የሾርባ ማንኪያ ደቀቀ ብሎ የተከተፈ ሸርከት ብሎ የተፈጨ ቀይ በርበሬ ቃሪያ እና የስጎ ቅጠል ቤዝል የሚባለው ማለት ነው እሱን እጠቀማለሁ። ለጣም ሁለት የሾርባ ማንኪያ የቲማቲም ፔስት ወይም ሳልሳ፣ ሶስት መካከለኛ በደንብ የበሰለ ቀይ ቲማቲም በትንንሽ ነው የከተፍኩት እኔ። እናንተ ከፈለጋችሁ በማሽን መፍጨት ትችላላችሁ። ጨው ና ቆንዶ በርበሬ፣ ለጣም ሁለት የሾርባ ማንኪያ የወይራ ወይም የአትክልት ዘይት በመካከለኛ እሳት ዘይታችንን እናገልና ነጭ ሽንኩርታችንን እንጠብሳለን እንዳያርብን እየተጠነቀቅን። ከዛም ቲማቲማችንን ጨምረን ውሃውን እስኪመጥ እናበስለዋለን። ቲማቲማችን ውሃውን መጠጥ ሲያረግ ሳልሳችንን ና ሸርከት ብሎ የተፈጨውን በርበሬ እና የስጎ ቅጠላችንን አንድ ላይ ጨምረን እንደገና እናቁላላቸዋለን ማለት ነው። ትንሽ ውሃ መጨመር ሊያስፈልገን ይችላል። ውሃ ጠብ እያደረግን እንዳያር እናበስላቸዋለን ማለት ነው። እነሱ አንድ ላይ ተብላልተው ከበሰሉ በኋላ ሶሳችን ይደርሳል ማለት ነው። ግን ቀጭን ሶስ እንዳይሆንብን መጠንቀቅ አለብን። የሰራውትኝ ፈጠን ያለ ነው። እንደፈለጋችሁ በደንብ አቅሏልታችሁም ቆንጆ አይነት ለየት ያለ አይነት ሶስ መስራት ትችላላችሁ። ያው ሶሱን ለመስራት የፈጀብኝ አንድ ሰላሳ አምስት ደቂቃ ነው። በዛ ጊዜ ውስጥ ሊጣችን ኦልሬዲ ኩፍ ብሏል እና ሳይዙም ትንሽ ጨምሯል። አሁን ለመጋገር ዝግጁ ነው ማለት ነው። ያው ፈጠን ያለ ስለሆነ የምንሰራው ፒዛ ሊጡን ማሸትና እንደገና ኩፍ እንዲል መጠበቅ የለብንም ቀጥታ ወደ መጋገሪያ ሳህናችን ላይ አርገን ጠፍጠፍ እናደርገዋለን ማለት ነው ያው በስሱ እኔ የምጠቀመው የመጋገሪያ ሳህን አስራ ሁለት ኢንች ነው ሳይዙ እና ለአስራ ሁለት ኢንች ሳይዝ የአንድ ኩባያ ዱቄት ሊጥ መካከለኛ የሆነ ዳቦ በጣምም ያልወፈረ በጣምም ደግሞ ያልቀጠነ መካከለኛ የሆነ የፒዛ ዳቦ ይሰጠናል ማለት ነው መጋገሪያ ሳህናችንን በዘይት በስሱ ቀብተን ሊጣችንን እንደምታዩት ላው ላይ ጠፍጠፍ ጠፍጠፍ አድርገን ሁሉም ሳይድ እኩል እንዲሆን አድርገን እናዘጋጀዋለን ማለት ነው። ከዚህ በኋላ የቀረን የፒዛውን ሶስ ና አትክልታችንን አድርገን ላው ላይ መጋገር ነው ማለት ነው። ለፒዛው የምጠቀመው አትክልት ቤቢ ስፒናች የሚባለው ቆስጣ፣ ሽንኩርት ተሰንጥቆ የተከተፈ ና ተሰንጥቆ የተከተፈ የፈረንጅ ቃሪያ ቤል ፔፐር የሚባለው ቢጫውና ቀዩ ከለር እነሱን ነው የምጠቀመው። እናንተ ደስ ያላችሁን አትክልት መጠቀም ትችላላችሁ። በመጀመሪያ የምናረገው የፒዛ ሶስ በስሱ እናደርግበታለን። ምክንያቱም ሶሱ አትክልቱን ከላይ ስናደርግ አትክልቱ ከሊጡ ጋር ተያይዞ እንዲቀመጥ ያደርግልናል ማለት ነው። በመጀመሪያ ቆስጣውን ነው የማደርገው። ቆስጣው ያው በጣም ሊጠውልቅ በቀላሉ ስለሚችል እና ሊደርቅ ስለሚችል እሱን ከስራ አረግና ትንሽ ዘይት ከዛ ላይ ደግሞ ሽንኩርቱንና የቀረውን ቃሪያዎቹ ትላልቆቹ ቃሪያዎችን አረጋቸዋለሁ ማለት ነው። እነሱ ቆስጣውን ይሸፍኑትና እንዳይደርቅ ይከላከላሉ ማለት ነው። ከዛ ደግሞ ከላይ መጨረሻ ምንድን ነው ማድረገው? የቀረውን የፒዛ ሶስ አረግበታለኝ ያው ቺዝ የምንጠቀም ቢሆን ኖሮ ቺዝ ስለምናረግበት ቺዙ ትንሽ እርጥበትም እንደገና ደግሞ ቅባትም ስለሚሰጠው አትክልቶቹ ቶሎ እንዳይጠወልጉ ያደርጋቸዋል። ግን እኔ ያው አትክልቶቹን ለመሸፈን የቀረንን የፒዛ ሶስ እና ትንሽ ደግሞ ዘይት እንደገና ጠብ እናረግበታለን ማለት ነው። ከዛ ፒዛችን ለመጋገር ዝግጁ ነው ማለት ነው። እሺ ያዘጋጀነው ፒዛ ለመጋገር ይሄን ይመስላል። እንግዲህ የምንጠቀመው ሂት የኦቭናችን ሙቀት በጣም ሀይ መሆን አለበት። በጣም ከፍተኛ ሙቀት መሆን አለበት። የኔ ኦቭን ከ አምስት መቶ በላይ አይሄድም ና አምስት መቶ ተጠቅሜ አምስት መቶ ዲግሪ ፋራንሃይት ተጠቅሜ ነው ምጋግረው ማለት ነው። ግን በጣም ከባድ ሙቀት ለአጭር ሰዓት ነው የምንጋግረው ማለት ነው። ልክ ከ አስራ አምስት እስከ ሀያ ደቂቃ ቢፈጅብን ነው ፒዛውን ለመጋገር እና ያንን ነው የምናደርገው ማለት ነው። እሳታችን በጣም ሀይ መሆን አለበት። እሺ፣ ፒዛችን ተጋግሮ ወጥቷል። ከ ሀያ ደቂቃ በኋላ ይሄንን ይመስላል። በጣም ቆንጆ ሆኖ ወጥቷል። ሽታውም፣ መልኩም፣ አበሳሰሉም ቆንጆ ነው። እስቲ ደግሞ አሁን ቆርጠ ነው እናያለን ማለት ነው። ያው እንደምታዩት እንግዲህ ያው አበሳሰሉም ቆንጆ ነው። ሲቆረጠም ዳቦ የፒዛው ዳቦ በደንብ ነፍቷል። በጣምም አልወፈረም፣ በጣምም አልቀጠንም፣ በጥሩ ሁኔታ ነው የበሰለው። እንግዲህ በቃ እንደዚህ እየሰራን ጤነኛ እንደምንፈልገው ለጣዕማችን ኛ እንደምንወደው እንደሚስማማን አድርገን ለእኛም ለቤተሰቦቻችን፣ ልጆቻችንም ጤነኛ ነገር ሰርተን ማብላት እንችላለን ማለት ነው። እንግዲህ ስላያችሁልኝ አመሰግናለሁኝ። ኮሜንትና አስተያየት ካለ ባካችሁ ላኩልኝ፣ ሼርና ሰብስክራይብ ደግሞ አድርጉ። እንግዲህ አመሰግናለሁ ስላያችሁልኝ። በያላችሁበት መልካም ቀን፣ መልካም ውሎ፣ መልካም ምሽት